ሰላም ሰላም ውድ ቤተሰቦቼ የፍሬ ህይወት ቤተሰቦች ሰላምና ፍቅርን ብዝዝት ይበልላችሁ። እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ አለሁላችሁ። በመላ አለም የምትገኙ እህትና ወንድሞቼ ሰላምና ፍቅርን ብዝዝት ይበልላችሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ ማለት ነው አብረን ሰሎሙን በክሬም እንሰራለን። ከዚህ ቤት ፊትም ሰርቼው ነበረ። ነገር ግን አንድ እህቴ በውስጥ መስመር ደግመች ስሪልኝ ስላለች ሰርቻዋለሁኝ ማለት ነው። የበለጠ አሁን ደግሞ ሰርቻዋለሁኝ ማለት ነው። አብረን እንሰራለን ማለት አብረን እንሰራለን። የኔ ውዶች፣ አሁን ሁሉን ግባቶችን እዚህ ጋር ማለት ነው። ቅቤንም አለኝ ችንጉርቱ የምንድን ነው? የሩዝ ነው ማለት ነው። ሁሉን ግባቶች የሚያስገባቸውን ግባቶች እዚህ ጋ አድርጊያለኝ አብረን እንሰራለን የኔ ውዶች። እንዲሁንም ውድድድ አድርጋቸዋለኝ አከብራቸዋለኝንም የኔ የእኔ ውዶች፣ በመላ ዓለም ላላችሁ አይዞን አብረን እንበርታ እላለኝ። እዚ ጋ ችንጉርትን አድርጌ ዘይትን አድርጌ እያማሰልኩት ነው ማለት ነው፣ ለሩዝ የሚሆን ማለት ነው። እኛ ቤተሰቦቻችን ትንሽ ስለሆኑ ብዙ አልሰራም ማለት ነው። እንዲሁንም ለጊዜው የምንጠቀምበት ነው ማለት ነው። ጊዜ ለጊዜው ለአንድ ጊዜ የሚሆን ነው እንጂ ቢሰራ ብዙም አልሰራም ማለት ነው። ብዙ የምትሰሩ እህቶቼ ካላቸው ደግሞ እግዚአብሔር አምላክ ያግዛቸው ማለት እወዳለኝ። ምንም ማለት አልችልም ማለት ነው። ምክንያቱ ከዚህ በፊትም እኔ አስራ ሶስት ቤተሰብ ያለባቸው ሰርቻለሁ ማለት ነው። ጉዳቱን ስለሚያውቀው እግዚአብሔር አምላክ እሱን ያገዛችሁ ማለት እወዳለሁ የኔ ውዶች ማለት ነው። አከብራቸዋለሁኝ፣ እወዳቸዋለሁኝ። ቀስ እያላችሁ ደግሞ ስሩ እላለሁኝ። አብረን እንሰራለን ማለት ነው። እስከ መጨረሻ ከኔ ጋር ሆኖ አብረን እንሁን ማለት እዚህ ጋር ሶስት ብርጭቆ ሶስት ብርጭቆ ሻሂ ማለት ነው። ምን አለኝ ሩዝ አለኝ ማለት ነው። ሩዙ ሩዝ መስሪ ነው አጥቤ ነው ያስቀመጥኩት ማለት ነው። አጥቤ ያስቀመጫለሁኝ። ችንጉርቱ ትንሽ ማለት ቀላ ስላለልኝ ለእናንተን አይታያችሁም ቀላ ስላለልኝ ወደ ችንጉርቱኑን ወደ ዘይቱኑን አስገባለሁኝ ማለት ነው። አሳያቸዋለሁ። አሁን ባንድ ካሜራ እጄን ይዤ ባንድ ደግሞ መስራት ስለማይመችኝ ካሜራዬን አንድ ቦታ አጠግቼ ነው የሚሰራው ማለት ነው። ለወደፊት ደግሞ ስናድግ ቻናላችን ሳድግ ደግሞ ካሜራ ማን እናድርገን አብረን እንሰራለን ማለት ነው። እዚህ ጋር አሁን ደግሞ እንዳያቃጥልብኝ ማለት ነው ጨርቅ አንጥጄ በጨርቅ እንሻለሁኝ ማለት ነው እዚህ ጋር ደግሞ የገበታ ቅቤ ወይም ደግሞ ዝብዳን አድርግ ያለሁኝ ማለት ነው በሀገራችን የገበታ ቅቤ ይባላል በዚህ ደግሞ ዝብዳ ይባላል ማለት ነው ዝብዳን አድርግ ያለሁኝ እዚ ጋ እያደረግኩት ነው አብረን እንሰራለን እስከ መጨረሻ ድረስ አብረን እንሁን እላቸዋለን በጣም ነው የማከብራቸው የሚወዳቸው እህቶቼ እውነት ለመናገር በብዙ አይነት ሰሎሙን በብዙ አይነት መስራት ይቻላል ማለት ነው። በአትክልትም ይቻላል እንዲሆንም በብዙ አይነት መንገድ መንገድ ይሰራል ማለት ነው። እኔ ግን ምሰራው አሁን የሚያሳያቸው ነው ምሰራው ማለት ሰዎችንም የሚወዱት በዚህ ነው ማለት ነው። ሰሎሙኔ እዚጋ ማለት ነው አጥቤ በመንዲልም አድርጌ ማለት ነው በሶፍትን አድርጌ አድርቀዋለኝ ማለት ነው። ለምን እንዳይ እንትን እንዳይል ማለት ነው ትንሽ ውሃውንን አንስቻዋለኝ። ለመጀመሪያ ግን ሳጥቦ በክል አድርጌበታለሁኝ ማለት ነው። ጨው አታድርጉበት፣ ክል ብቻ ነው የምታድርጉበት ማለት ነው። ምክንያቱም በኋላ ስትሰሩ ጨው ስታድርጉበት ምን ይሆናል? ጨው እንዳይበዛባችሁ ማለት ነው። ጨው በዛ ከሚባል እኔ እንደሚመስለኝ ጨው አነሰ ሲባል ነው ደስ የሚለኝ ማለት ነው። በነገራችን ላይ ጨው ብዙ አላበዛ። ምግብ ሲሰራ አሁንም ዝም ብዬ በግምት ነው የምሰራው ማለት ነው። በግምት ነው የምሰራው፣ ግን እግዚአብሔር ይመስገን ማለት ነው። ሁል ጊዜ ምግብ እየሰራን ስንሄድ ግምቱን እናውቀዋለን ማለት ነው። የጨውን የምናምን ሁሉ ግምቱን እናውቀዋለን ይመስለኛል ማለት ነው እና አብረን እንስራ ማለት ወዳለኝ ውዶች፣ አመሰግናለሁኝ። ድድ ነው የማድርጋቸው ማለት ነው። እዚህ ጋር ደግሞ ትንሽ የውሃ እያደረግኩትኝ አሸዋለውኝ ማለት ነው። ትንሽ የውሃ ጥብ እያደረግኩትኝ ሩዙንን አሸዋለውኝ ማለት ነው። እዚህ ጋር ደግሞ ሰሎሞኔን እያጋላበጥኩትኝ ነው ማለት ነው። ሰሎሞኑ በሁለት በሁለቱ በጀርባውና ከቤትሆንን ማለት ነው። ከስተ ጀርባው በሁሉን አጋላብጥን መብሰል አለብን ማለት ነው። የተኛውን ጀርባ የተኛውን ከኋላ ለቀው ግን ይታወቃል ግን የራሱን አለው። በሁለትንን መብሰል አለብን ማለት ነው። አብረን ስራ እስከ መጨረሻ ድረስ ማለት ነው። እንቅልፌ ሊመጣ ነው መሰለኝ። ማታ ነው ያለው የሚያቀናብረው። እንቅልፌ ሊመጣ ነው፣ እያዛጋኝ ነው ማለት ነው። ታቃ ታቃላችሁ የመዳም ስራ፣ የመዳም ቤት ስራ እንዴት እንደሆነ ታውቃላችሁ ማለት ነው። ስራ ላይ ስለነበርኩት አሁንም እንትን የሚለው ማለት ነው። አሁን ደግሞ ማንኪያን አምጥቼ ምን አድርጋለ፣ ቀስስ አድርገ ገልብጫዋለሁ ማለት ነው። ለምን እንዳይፈረከስብኝ ማለት ነው። እዚ ጋ ደግሞ ሮዜን እያማሰልኩ ነው ማለት ነው። አሳየ፣ ይታይ፣ ትንሽ ትንሽ ይታያል፣ ብዙም ባይታይ ማለት ነው። ግን አሳያቸዋለሁ በኋላ ማለት ነው። በተለይ አዲስ የምትመጡ ያላቸው እህቶቼ አዲስ የምትመጡ ያላችሁን እህቶቼ ቅስ እያላችሁን ስሩ ማለት እወዳለኝ። እንዲሁንም ማለት ነው በእናታችሁ በእናታችሁ ካሰሪያቻችሁ ጋራ ባትጠሩ ባትጣሉ ይመረጣል ማለት ነው። ለምን ብትሉ አሰሪዎቻችሁንን በአሁን ጊዜ ተጣልታችሁ ስራ ስለሌለ ባትጣሉ ደስ ይለኛል ማለት ነው። እዚህ ጋ ላሳያችሁ ብዬ ነው ትንሽ እየቀረብ ያደረግኩት ማለት ነው። ይኸው ለዚህ መስሎልኛል ማለት ነው። እያጋላበጥኩትኝ አበስለዋለሁኝ ማለት ነው። ፈርን ውስጥ ደግሞ በነገራችን ላይ ፈርን ውስጥ ደግሞ ኬክ ነበረኝ ማለት ነው። አልቀረጽኩትኝም እንጂ ኬክ ነበረኝ ማለት ነው። ይኸው አሁን ምን አድርጊያለሁኝ? አውጥቼዋለሁኝ ማለት ነው። ከበሰለልኝ በኋላ አውጥቼዋለሁኝ ማለት ነው። አሁን ደግሞ ሌላ ውህዶችን አዋህደን እንሰራለን። እዚ ጋር ነጭ ሽንኩርት አለኝ ማለት ነው። ነጭ ሽንኩርት ነው የሚያድርግበትኝ። ነጭ ሽንኩርት አድርጋለኝ። ነጭ ሽንኩርትን ትንሽ የቀላ እስከሚል ድረስ በዝብዳውን ምን አድርጋለሁኝ ምን አድርጋለሁ በዝብዳውንን ምን አድርጋለሁ እ እቆለዋለሁኝ ማለት ነው እቆለዋለሁኝ እቆለዋለሁኝ እኔ ነጭ ሽንኩርት ነው የማድርግበት ማለት ነው እናንተ የፈለጋችሁን ማድረግን ትችላላችሁ እኔ ግን ነጭ ሽንኩርት ነው የማድርግበት ኝ ማለት ነው አድርጌ ድርጌ ቀላ እስከሚል ድረስ እሰራዋለኝ ማለት ነው። ዝብደ ከሌላችሁ በዘይት መስራት ትችላላችሁ። ቤትን ያፈራው ነው መስራት የምትችሉ ማለት ነው። ቤትን ያፈራውን አድርጋችሁ አሁን ደግሞ ይሄ የስላጣ ቲማቲም ነው ማለት ነው። የስላጣ ቲማቲም ተናንሾቹ ቲማቲም አላ አይደለ? እሱን ከኖራችሁ እሱን አድርጉ። ከሌላችሁ ደግሞ እንዲሁንም ቲማቲም አይድም ማድረግ ትችላላችሁ ማለት ነው። እኔ ግን የስላጣ ቲማቲም ነው የሚያድርገው ማለት ነው። ለምን ብትሉኝ እሱ ትንሽዬ ስናድርግበት ይመካል ማለት ነው። እንደ አንደኛውንን አይደለም ማለት ነው እና ጣሙንም በጣም ለየት ያለ ነው እሱ ነው የሚያደርገው ማለት ነው። አሁን ደግሞ ምን አድርጋለሁ? ከድኝ ትንሽ ማለት ነው አንድ አምስት ደቂቃ አስቆይቻለሁ ማለት ነው። አሁን ደግሞ ከፍቻለሁ ማለት ነው። እዚጋ ደግሞ ምን አለኝ መሰላችሁ? ማጥበቂ ያለኝ ማለት ነው። ማጥበቂ አለኝ፣ ቁንዶ በርበሬ አለኝ እንዲሆነን ማለት ነው። ካሙንና ጨው ብቻ ነው ያደረኩበት ማለት ነው። ማስታወቂያቸው ብቻ ነው ያደረግኩበትኝ። እናንተ የፈለጋችሁን ቅመም ካላችሁ ማድረግን ትችላላችሁ ማለት ነው። እዚህ ጋ ደግሞ ክሬም ተበካለኝ ማለት ነው። ክሬም ተበክ አለኝ ማለት ነው። በክሬም ተበክን እሰራዋለኝ ማለት ነው። የሚቀጥለው ደግሞ እንዴት አድርገን በፈርን ውስጥ እንዴት እንደምንሰራ ደግሞ አሳያችኋለኝ፣ እሰራለኝ። እናንተ አይዞሽ በርት እያላችሁን አባራታቱኝ እኔንም። ስደተኛ እህታችሁ ነኝ። ስደተኛ ታቶች ነኝ። እውነት ውስጤንን የተጎዳ አብዛኞቻቸው ስስቅ ነው የምታውቀውኝ። ስስቅ ዝም ብዬ ደስተኛ እመስላቸዋለሁኝ፣ ግን ውስጤንን እንዴት እንደሆነ ራሴን አቀዋለሁኝ ማለት ነው። ማርያምን ላቸዋለኝ እውነት፣ ምን ልበላቸው ማለት ነው። አንዳንዴ ቁስላችንን በውስጣችንን ሸፍነን ወይም በውስጣችንን ይዘን ስንስቅ ደስተኛ እንመስላለን ግን የውስጣችን ያለ በስተጀርባ ያለውን ቁስል ግን ማንም ሰውን አያውቀውም ማለት ነው። አንድ እግዚአብሔር ብቻ ነው የማያውቀው ማለት ነው። እዚጋ ደግሞ ሩዜን እየበሰለልኝ ነው ማለት ነው። ውሀን አድርግበታለሁ። ለዚህ ይመስላል ማለት ነው። አሁን ምን ማድረግ ነው ያለብኝ? እሳቱ መቀነስ ነው ያለብኝ ማለት ነው። እሳቱ መቀነስ ነው ያለብኝ። ሩዝ መስሪ ስትሰሩ ውሀን እንዳታበዙበት ምክንያቱ እንደ ገንፎ እንዳይሆንባችሁ ማለት ነው። እንደ ገንፎ ውሃውንን አታብዙበት ማለት እወዳለኝ። ለሁላችሁንን እወዳችኋለኝ። እዚህ ጋም እገለብጠዋለኝ ማለት ነው። ምንድን ነው የሚገለብጠው? ሰለሙን፣ ይህንን እገለብጠዋለኝ ማለት ነው። ግን ክሬም ካደረጋችሁለት በኋላ ወደ ውስጥ እንዲገባ ክሬሙን ወደ ውስጥ እንዲገባ ትንሽ ቀነስ አድርጉ ማለት ነው። እኔ በኤሌክትሪክ ስለሚሰራ አሁን ስንት ቁጥር ነው ያደረግኩበትኝ? ሁለት ቁጥር ነው ያደረግኩበትኝ ማለት ነው። እዚህ ጋር ደግሞ እግዚአብሔር መስገን በስሎልኝ ለዚህ በስሎ ማለት ነው ለዚህ መስሎልኝ። እዚህ ጋ ደግሞ አሁን ሊወጣ ነው ማለት ነው። እግዚአብሔር ይመስገን። ላቅርበው ነው ማለት ነው ነው ማለት እንዲታያቸው ብዬ እንትን እያደረኩላቸው ነው ማለት ነው። እዚህን ይመስላል። እግዚአብሔር ይመስገን። አሁን የሚያደርግበት ኔ ያለው ቲ የድንብላል ቅጠል ወይ ደግሞ ምንድን ነው በአረብኛው ምን ይባላል? የድንብላል ቅጠል እስቅንበሩኝ። እዚህ ጋ ደግሞ ምን ሩዝ እዚህ ጋር አድርጋለሁኝ ማለት ነው ለአንድ ሰውን ስለሆነ ሩዝ እዚህ ጋር አድርጋለሁኝ ማለት ነው እዚህ ጋር አድርጌ ሩዝን አስተካክለዋለሁኝ ማለት ነው አስተካክ እዚህ ጋር ደግሞ አስተካክያዋለሁ አስተካክ የራሱን ስላለ አስተካክየ ማለት ነው ለዚህን መስሎልኛል ስላጣም እዚህ ጋር አለኝ ማለት ነው ስላጣ ጥሕን እያና ዘባድ ነው ያደረግኩበትኝ ከሩዝ አጠገብ ያለ ደግሞ ምን መሰላችሁ አቮካዶ ነው